ያስቸገረን ያለው ኤርትራ ላይ ተወልዶ ያደገው አይደለም፣ አሚቼው ነው። እና ዶክተር አብይ ምንድን ነው የምታደርገው? ወረቀት የሌለው ሲጀመር፣ አንድ ሰው ስደተኛ ከሆነ ዩናይትድ ኔሽን ያለው ዩናይትድ ኔሽን ካምፕ ያለው ትግራይ ድንበር ላይ ነው እንጂ አዲስ አበባ ላይ አይደለም፣ ባህር ዳር ላይ አይደለም፣ ጎንደር ላይ ወይ ጎጃም ላይ አይደለም። ለምንድን ነው እያለጠለጡ አዲስ አበባ ደስ የሚገቡት? እያንዳንዱ የዩናይትድ ኔሽን ወረቀት የሌለው ይሄ ቪዛ የሌለው ጠቅላላ አውጣልን ላይ ሳይያስ እንደውም ለውትድርና አቀብለው ስጠው። አንተም መብታለህ እኔም መብታለኝ። ወረቀት የሌላቸውን ከሀገር አውጣ ማለት እሺ። አንድ ዩናይትድ እኔ እዚህ ሀገር አንድ ሰው ወረቀት ፍለጋ ከጣሊያን ቢመጣ ተደብቆ ነው የሆነ ቤት የሚቀመጠው እንጂ ያ ያስቀመጠው ሰው ራሱ አይናገርም፣ ጸጥ ነው የሚለው። ለምን ወረቀት የሌላን ሰው አጠገቡ ማስቀመጥ ወንጀል ስለሆነ፣ ወረቀት የሌላቸውን ያስቀመጡ ሰዎች አብረህ ተጠያቂነት አድርጋቸው ዶክተር አብይ ጦርነት ማስበ ከሆነ ለዚህ ጦርነት የሚወጣውን ባጀት ሁላ በነሱ አጣጣው፣ በነሱ አጣጣው። ዶክተር አብይ እኛ ከጎን በአንድ ልባችን እንድንቆም ሚዲያዎች ከጎን እንዲቆሙ ለሚዲያዎች መልስ መመለስ መቻል አለብን። መልስ ስለ ቀጥታ አይደለም፣ ቢያንስ እኛም የምንናገራቸውን ነገሮች ጥላቻ አይደለም። ትክክለኛ ነገሮችን እርምጃ ወስደን ለእኛ ምልክት ስጠን። ከዛ እንዴት እስከመጨረሻ ከአንተ ጋር እንደማንቆም ታያለህ። አውቃለሁ፣ አሁንም ምን እንደጀመርክ ይሄ በቢጫ ወረቀት ሴት አግብቶ በእናት ዜግነት አይሰጥም። የተወለዱት ልጆች አባታቸው ኤርትራዊ ከሆነ የቪዛ እየከፈሉ የመኖሪያ እየከፈሉ ነው መኖሪያ አለባቸው። በእናት ሰበብ እዛቸው ኢትዮጵያ ላይ መኖር አይችሉም። በዓለም ላይ ኢትዮጵያ ምሆነ አረብ ሀገር ዜግነት አትሰጥም። ያንን በዚህ ገቢ ነው። ይህን ጦርነትም ካሰብክ ይህን ጦርነት ማካሄድ ያለብህ ከኢትዮጵያ ላይ ሱሉኒ አትለቅምም። ዶክተር አቢይ ገብተሃል፣ ኢትዮጵያ ላይ ቢዝነስ ከፍተህ እንትን የሚሉትን ይህንን ለእያንዳንዱ ባጀት ብር እንዲያዋጡ ታደርጋቸዋለህ። እንቢ ካለ ስንት ስንት ስራ የሌለው የሀገራችን ኢትዮጵያዊ አለ። ያ ሽመልስ

ለቅሞ የሆነ ቦታ ያስቀምጥልን። አራት ነጥብ ጦርነት ያላት ሀገር ላይ ሁሌም ዩናይትድ ኔሽን ወረቀት ያላቸውን ሰዎች ይለቅማል። ልክ ሳውዲ አረቢያና የመን ጦርነት ሲጀምር የየመን ዩናይትድ ኔሽን ለቅሞ የሆነ ቦታ ላይ እንዳስቀመጠ ያስቀምጥ፣ ሶስተኛ ሀገር ስለሚያገኝ ወረቀት የሌለውን ግን እዛው ቁጭ ብሎ ኢትዮጵያን የሚበላበት ምንም ምክንያት የለው ማውጣት አንተን መብት አለ እኔም ለተናገርኩት ደግሞ መብት አለኝ። ይህንን አረጋግጬን ማውቀ ይህን ነገሮች ተፈጻሚነት ኦልሬዲ የሆነ ነው አይደል? ነው በራችሁ እየተሰበረ ነው፣ የበለጠ ደግሞ ይሆናል።

ፊንፊኔ ያከረ ያጨናነቁት እነሱ ናቸው፣ በሌብነት እነዚህ አሚቼዎች። አሚቼ ልጅን ኩጅር ምቱማ ጉዲሴ አከረ ነው አረብሰ ሽመልስ አይኑ ሽመልስ አይናገርም። እንደሱ ቅይመኛ ሰው አይደለም ታል። እናንተ እዚህ ተሳደቡ፣ እኛ ደግሞ ምን ሰራው እንሰራለን። የአይን ከለር አለማረም ተብሎ የሚባረር ኢትዮጵያዊ እኛ የለንም፣ የለን፣ ያ እኛ የለን ይልን ኢትዮጵያኖች እንደ ሰው ነበር ከሰው ጋር የሚኖሩት። ከእንግዲህ ኢትዮጵያኖች በሀገራቸው ላይ ግግሞች ናቸው፣ ልክ እንደናንተ ገባችሁ? ዊ አር ግግማ ፎር አውር ካንትሪ ኦኬ። እዛ ሴት ዶክተር አብይ ከዚህ ሀገር ወረቀት ሲያገኙ ቀጥታ የሮጡ የሚመጡት የኢትዮጵያ ናፍቆት ስለሚያንገፈግፋቸው አይደለም። ዶላር ምናሳቸው ላይ ሳይቀር ሰፍተው ነው ይዘው የሚመጡት። ያሰሩትን አይደለም፣ በብላክ ሲያሸጋግሩ የነበረው ኢትዮጵያ ላይ ዶላር ብር ሲያንቅባቸው፣ ብሩን እዛ አስቀምጠው እዚህ ይሰሩበታል። ገብተዋል ምንም አባታቸው አይሰሩም። እንደ ቱሪስት ከሆነ የራስን መንገዶች ምርመራ አለ ከቂጥ ስታፍ መርምረን ያለውን ዶላር እንደዚህ አስመዝግበ ከቅም በላይ አንድ ሰው ይዞ ከሄደ ደግሞ ምን ያደርግለታል? ወይ ውርስ ታደርጋለ ወይም ደግሞ በቂ መረጃ ይስጥ። ኢትዮጵያዊ ካልሆነ ያ ዶክተር አብይ ታክስ ዝም ብለ ከነጋዴ ላይ ብቻ እንዳትለቅም። በእንደዚህ አይነት መንገድም እቅድን ታሳካለ። ገባ ግሪን ካርድ ሲያገኙ ናይ ሀብዚ ኢትዮጵያ ጽብቅ ሀብዚ ቢራ ስዕቲ እዩ ናይ ባሪ ናይ ዲስኮ ናይ ፈማ ኢሉ ካሊ ይመጡናል ረባ ለእነሱ ትልቁ ላይፍ ጥሩ ቢራ መጠጣትና ጥሩ ሴት መናፋት ነው። ኣብ ኤች አይ ቪ ይዘውብን እየመጡ አዳሜ በባህር ሲመጣ እየ ከሰው ጨርሰው ከጂኒ ጋር ይዳራሉ። እዛ በየባህሩ ላይ ከጂኒ ከቡቱ ጋ ከኣሳ ጋር ሁላ ሲናፉ ነው የሚመጡት። ኣባ ለምንድን ነው ኤች አይ ቪስ የእኛ ሴቶች የሚይዛቸው? ምድረ ልክስክስ ንፍጣ እኛ እንደ ሰው እንደ ሰው አንድ አይነት ከለር አንድ አይነት ማንነት ስላለን ማንም ፖለቲካ አስቦ እናንተን ቀርበ ያውቅም። እናንተ ስታስቡ እንደ ፖለቲካ እኛ እንደ ጅል ከሆነ ኢትዮጵያኖች ምን ያህል ገገማ እንደሆነ እናሳያችኋለን። ታያላችሁ። ያ ዩናይትድ ኔሽን ደግሞ ያሉትን እንዲያነሳል ጠይቅ። ዶክተር አብይ ሶስተኛ ሀገር እንዲሰጣቸው ጠይቅ። እስከሚ ሶስተኛ ሀገር እስከሚያገኝላቸው ድረስ ደግሞ የሆነ የራሱ መጠለያ አስቀምጣቸው። አዲስ አበባ ላይ ካምፔን ወረቀት ይቀጥላል። እዚህ ሀገር ቀጥታ ከተማ ላይ መኖር ወንጀል ነው። ያስጠጋም ሰው ወንጀለኛ ነው። ለዛ ካምፕ እስከሚሄድ አጠገባቸው እንኳን ካረፈ ደብቀው ነው የሚያስቀምጡት። ደብቀው በርዘርተው በር ከፍተው ነው የሚወጡት። እና ወረቀት ሳይኖረው ዩናይትድ ኔሽን ካምፕ ገና ሳይገባ አዲስ አበባ ላይ ቀጥታ የሚገባው ምን ስለሆነ ነው? ምናወራው እንደ ዩናይትድ ኔሽን ህግ ነው ምናወራው። ገባችሁ። እንደ ዩናይትድ ኔሽን ህግ ነው ምናወራው ዞ ባህር ዳር ናይ ሀዚ አኒ ፍቅር አለ እዩ ናይ ጎንደር ሁሉ እምዋ ጽብቅ ይላል ይመጣላ ናይ አዲስ አበባ እዩ ጽብቅ ሁሉ ቡና ቤት ሙሉ። እንዴት መለካችሁ? አስትሉ መለኪያችሁን። እነሱን ብዙ ቢራ አለ ብዙ ቡና ቤት አለ ይላል። ጠላ መጠጣት አፉ እየተመታ ጌሾ የለም እየተባለ ያደገውላ ማለት የአዲስ አበባ ልጆች ኑሮ ያከበዱት እነሱ ናቸው። የአዲስ አበባ ሼም ስለሚያውቅ ለእነሱ ቅድሚያ ሰቶ እሱ ወደ ኋላ ሲቀር ጅሌ በሰናችሁ። ከእንግዲህ በሀገር ላይ ገገማ ፋራ ነው መሆን ያለብ። ሲሪየስ። ዶክተር አብይ ዶክተር አብይ እኛ የሚዲያ ሰዎች እንደዚህ መቆሚያ እንትን ማለት አቅቶን እንደዚህ ለህዝባችን ስንቆም አንተ ምንም አይነት ሪያክሽን ካላደረክ ዘመኑ የሚዲያ ነው። ማን ከጎኑ እንደሚቆም አንተ ታውቃለህ። አይኖ ብዙ እርምጃ ሄዳል። በጣም የሚደነቅ ነው። አሁንም በጣም ትሰራበታለህ። እንዳን ሽመልስ አብዲሳ ላይ ማ ባድያ እንታል

ካለም እናጠፋዋለን። ወጣቱ ጀግና ነው። የአማራ እናት የትሙት ምራቅ አፏን ክፍት ነበረ አፏ ሴ ልተፋባ ነበር ለካ ኮምፒውተር ነው የሚበሰብሰው። ጋይስ ገባች። አማራ ጀግና ነው ያልሽ? ኦኬ ቆይ ቆይ ላምጣላት። አዎ አስረጃባ አስረጃ። አማራ ጀግና ነው ያልሽ? ኦኬ ጥሩ ነው እኮ እኛ ጀግነቱን እናውቃለን፣ ግን በሷ አንደበትን ነው ላሰማ የምፈልገው። እሺ የአማራን ጀግነትማ እሷ ትነግረኝ፣ ግን በሷ በሱ አንደበት ደግሞ እነሱ ስለ አንዳንድ ኢትዮጵያ እንደዚህ እንደዚህ አይነት ጋጥ ወጥ ሲመጡ እንኳን የእርሻ ጎረሮ ልታንቅ አይደለም፣ ትግስታችን ገደብ አለው። እሺ እናንተ ፈርሳችሁ የነበራችሁ ቴንኪዩ ማለት አለባችሁ። ወያነ እኮ ለእናንተ እኮ በልታችሁ እኮ ነው የነበረ ብቻ ከሞረጥ ብታንተ ስከሞረጥ ጋር ነበረችሁ

አማራ ሞራል የሚሰጠውና ታሪኩን የሚነግርልህ ሰው አላጣም። ታሪኩን ነጋሪ ያስፈልገውም ራሱ ያውቀዋል። እሺ አንቺ ቁሻሻ፣ በዚህ ምግብ ባልበላ ጭንቅላታችሁ እናንተ አማራን ማታለላችሁ ነው። በእናንተ ቤት ገባችሁ፣ በእናንተ ቤት በስነ ስራ ምግብ በልቶ ባልጠገበ ጭንቅላታችሁ ከአሻኮር በነፋው ማንነታችሁ አሻኮር አታውቁም። ጉግል አልኩ፣ ጉግል አልኩ። ከአሻኮር ባጣመመው አመለካከታችሁና ጥንገረነታችሁ እናንተ አማራን ወሬ ነጋሪ ልትሆኑት መጀመሪያ ሞሶሎኒ አጭሶ የጣለውን ሲጋራ ሂዱ አጽዱ። ሞሶሎኒ ናይ ልኮስኩስ ቱ ብሎ የተፋው ምራቅ እንኳን ከየግድግዳችሁ ላይ እስከ ዛሬ ድረስ ቀለም አልተቀባም። ልንገራችሁ ሞሶሎኒ ትግረኛ ለምዶ ማለት ናይ ልኮስኩስ ሀዚ ቱፍ ብሎ እንደዚህ ሲል አይታችሁም? ጣሊያኖች እንደዚህ ይላል ብሎ የሚኪ አያት ቤት ላይ የተፋው ምራቅ እስከ ዛሬ ቀለም መግዣ እንኳን የላቸው። ምክንያቱም ሚዲያ ላይ 20 ዶላርና 10 ዶላር እየላኩ አለ ማለት መልክ ለመስራት ነው የሚቸገሩት። ዛት ዋይ

በግድ ነበረ፣ የባሪያ ገዛ ስንገዛችሁ የነበረው። አሁን ግን በፍላጎታችሁ የኛ ባሪያዎች ናችሁ፣ የኛ አገልጋዮች ናችሁ። እየሄዳችሁ የእኛን ዜና ስሙ፣ እየሄዳችሁ ኦሮሞ ማነው በል፣ አማራ ማን ነው፣ ትግራይ ማን ነው በል፣ ሰም ዘርዝሩ። እናንተ ስራ ትስሩ፣ ዛፍ እንኳን እንዳትተክሉ። ገባችሁ? የኛ ዜና ተንታኞች ናችሁ። ምክንያቱም በፈቃደኝነት የኛ ባሪያዎች ናችሁ። ድሮ በግድ ነበር ስንገዛችሁ የነበረው፣ በግድ የኛ ቀኝ ግዛት ስር ነበራችሁ። ያኔ እንግሊዝና አሜሪካ አለምን በተቆጣጣሪ ሰዓት እኛም እናንተም በቁጥርጥራችን ስር አኑረናችሁ ነበር። የኛ ግዛት ስር ነበራችሁ። ገባችሁ? ያ አሁን ደግሞ በፍላጎት የባርነት ሳይሆን በፍላጎት ነው የኛ ባሪያዎች ናችሁ። ያ ቅድም ስድስት ሳል ላይ ዜና ምን ነበር? ዶክተር አቢይ ምን ምን አጨሰ? ምን ጠጣ? ዶክተር አቢ ልብሱ ቆሽሾ ነበር ሲያወራ ምን በላ? ያለት ያስሚ ጋላ ምን ነው ያ ሚጋላ አም ጋላ ቱ ያ ሌላስ? አም ኩናማ ቱ ያ አም ሻንቂላ ቱ ገይስ ያ ወይ አር ፕራውድ። እኛ ዘፈን ጨርሰን በዜና እየጨፈርን ነው። እናንተ ገና ወደኋላ የኃይለ ሥላሴ ዘመን ላይ ስለሆናችሁ ስለ ጋላና ስለነፍጠኛና ስለምናምን ነው የምታወሩት። እኛ እሱን ጨርሰን መኖር ላይ ነው ያለ ነው ስለ መንኮራኮር ነው የምታወራው። ኢትዮጵያ የማንም ጥቃቅና አነስተኛ የማንም ገና ቁጭ ብለው ቀጫምና ቅማል የሚገድል ሁላ መጥቶ ስለ ኢትዮጵያ ለማውራት ጋይስ ፣ መጀመሪያ ብሉ ዘንጋዳ የበላ ሆድህ ከሚጦልቅ ጤፍ ለመብላት ሞክር። እሺ ሁለት ቀን ሰክራ ከተንገዳገድ እስር ቤት የምትገባ ሰው ሁላ ስለ ኢትዮጵያነት ታወራለህ። ለእኛ ማለት ኤርትራ ማለት ከአወዳ የማትተናነስ ወይ ከሀረ የማትተናነስ አንድ ተራ ክፍለ ሀገር ብቻ ነበረች። እናንተ ማለት አይጥና እኛ ኢትዮጵያኖች ዝሆን ነን። አይጥና ዝሆን ይወዳደራል? እናንተ ማለት ለኢትዮጵያኖች አይጦች ናችሁ ግልጾች ስለሆናችሁ ስንፈልግ እናስተዳድራችኋለን። ስንፈልግ የአይናችሁ ከለር አላማረም ብለን አሽቀንጥረን እንጥላችኋለን። አሁንም ደግሞ እሱ ነው የሚከናወነው። ኦሬዲ እየተደረገ ነው ያለ ዘሴት ከተባርጉ እንደዚህ አይነት ችግሮች እንደሚመጡ ታውቃላችሁ። አልነገራችሁም ለሁሉም ነገር

ዚስ እኛ እንደዚህ ያ መጀመሪያ የእናት ፀጉር ተሰርቶ ጭንቅላቶ ሰምጧል። የአሰረችው መቀነት አንጀቷ ውስጥ ተጣብቆ ከአንጀቷ መለያየት ከብዶ እዛው ፍሪዝ አድርጎ የሚኖር እናት ነው ያለች እዚህ ሚዲያ ላይ መልክ እንዳት ተሰራ ያ እናት ተሰር። እሺ የእናንተ መልክ ሚዲያ ላይ ብቻ አይ ኖ ዩ ዌል እሺ፣ ያ የእናንተ ክፍታፍነት ሚዲያ ላይ ብቻ የእውነት ጀግና ብትሆኑ አንድ ኢሳያስን አንድ ፓርቲ እንኳን ትመሰረቱ ነበር። ፓርቲ ኖ ፓርቲ። አራት ቢራ ስትጠጡ አብሽዋችሁ ይነሳል። አራት ቢራ ትጠጣላችሁ፣ ፓርቲውን እዚህ ታደርጉታላችሁ። አንዴ አንዴ እዚህ ታደርጉታላችሁ። አብሽዋችሁ ሲነሳ ከዛ ስታስቡ ስታስቡ፣ ካልኩሌት አልመጣሽ ተመጣለ ናይ አማራ፣ ናይ ሀብዚ፣ ናይ አጋሜ፣ ናይ ለእኛ እናንተ ለገዳዲ ሬዲዮዎች ብቻ ናችሁ። ያለ የሚሰማ ሬዲዮ የለም። ለገዳዲ ሬዲዮ ናቸው። እኛ ኢትዮጵያኖች ኖረን ጨርሰ ነው ቶፒክ እዚህ ሚዲያ ላይ የምንባለው። እናንተ ከእኛ ጋር ቁጭ ብላችሁ ለመባላት መጀመሪያ ምግብ ብሉ። ኤርትራ ላይ ፈስ መፍሳት ወንጀል እንደሆነ ታውቃላችሁ ጋይስ? ኬት አምጥተ በልተን የፈሳሀው ይባላል። የሚገርማችሁ ከሰውነት አልፎ እንዴት ለፈስ ደረሰ ትባላለ። ሁለት ቀን ዱር ዱር አርጋ ከፈሰ። ይሄ ድምፅማ በጣም የጠገበ ነው። መንግሥት ሳያውቅ በብላክ የምታስገባው ነገር አለ ከነዘመድ አዝባሉ ቃቸ አባ ይሁን ኤርትራ ላይ መጥቶ ቦርጭ እንደዚህ የሸወለ ሰው አይታችሁ ታውቃላችሁ? በባህር ሲመጡ ክልክል ነው። ወዳችሁ እንደዚህ ከሆነ ከየት አምጥተህ በላ ይባላል። ቦርጭ የጥጋብ ነው። እግዚአብሔር እነዚህ ሲነግሩ እዚህ ነው እንጂ የሚንጫጩት ራሳቸው አብረሃቸው ቁጭ ብለህ ጠጣ፣ እያለቀሱ ነው ችግር ሲነግሯችሁ የሚሆኑት ግን ዝም ብለህ ጠጣ። አንተ ሀገር ሰላም ብለህ ለመዝናናት እነሱ ግን ይሄ ይሄ ይሄ ነው። ወደብን አባቴ ናይ አቦ እዩ ሄለን ናይ አቦ እዩ ሰባ ሰባ ዓመት ሰባ ዓመት ቦርደር አለ አብዚህ ቦርደር አለ ሄለም ላይፍ ኤርትራ የቢል ነው የቢል ነው ምን ነው? ሰርግ ደገሰ መጋባት እንዴ? ቆርቆሮ የሌለው ጉርጓድ ውስጥ መታሰር ፈልጋላ ፈልጋችኋል? ገባችኋል? ያ ያ

በህፃንነት ቅቤ እንደዚህ ጠብ ተደርጎ ለነበር ምላስ ላይ ገባ እንጂማ ኤርትራ ላይ ተወልደ ብታድግ ነው፣ ሃዚሁ ሄን ሁሉ ሁሉ ደሳበሎ ብላ አንጀታችሁ እየተሳባችሁ ነው የምታወሩት። አሁን እኮ ሀገር ቤት ምን ይደረገ ሰው ሲወል ልጅ ሲወለድ ቅቤ እዚህ ላይ ለእንጥሉ ተብሎ ጠብ ይደረጋል። ጥጋብና ጥጋብኞች ነን እኮ እኛ ጠብ ይደረጋ፣ ለዛ ነው እንደዚህ ጮክ ብለ ምትናገር ገባ። ኤርትራ ላይ ብትወለድስ ናይ ሁሉ ገሉ ሁሉ ደሳ እያላችሁ ነው ካካ

አማራ ነኝ እያለች ጽልጽ ውት እዚህ ጋር እዚህ ጋር ሲውት ስላችሁ ብዙ ነገር እናትና አባቶቻችሁን እያ ፎቶ አለጥፎ ማለት ነው። አያችሁ ፎቶ እንኳን አለጥፎ ጌም ያሸነፈች ጊዜ ማለት ነው ጌም ያሽ ስታሸንፍ ይወት አፋ እናንተ ግን እዚህ ጋር ሆናችሁ ቤት ጌም አላት 60 ሺህ ሰው ተሰብስባችሁ በቃ ለቤቲ ለማስደሰት በጣም ታሳዝናላችሁ። እቺ ቤቲ የምትባለው አንደኛ ነገር ታግላ ማታውቅ ልጅ ነች ዋይዘወይ ቤቲማን የምትባል ልጅ አንዳለች አለች ፋን ነው ምናምን የምትል እኛ እንደናንተ አይደለንም። ቀኑን ሙሉ ጉድጓድ ውስጥ እንደታሰረ ውሻ ዝም ብለን ስለመጮውና ስለአጥንት መጋጠም እናስብ፣ ኢትዮጵያኖች አይደለንም እኛ እዚህ ጋር ፖለቲካ፣ እዚህ ጋር ጨዋታ የምናካሄድ ሰዎች ነው። ገብተዋል ያ ለዛ ነው ለእናንተ የእኛ ባህልና የእኛ እናኖር ልክ አሜሪካ አንድ ሰው ሲመጣ እንደዚህ ነው እንደሚኖሩት ብሎ እንደሚደነግጠው ነው የምትደነግጡት። ገብተዋል የምትደነግጡት እ ፖለቲካንም ደስታንም፣ ሰርግንም፣ ሀዘንንም ምናካሄደው ምክንያቱም ትልቅ ህዝብ ነን። ትልቅ ህዝብ፣ ትልቅ ማንነት፣ የአፍሪካ ዓለም የዓለም ዋርካዎች ነን። እናንተ ማለት የዓለም ጥላቢሶች ናችሁ። ጥላቢስ ጥላቢስ፣ ቆሌ ቆሌ፣ ሰው በግል ደረጃ ነው ቆሌ ቢስ የሚባለው። በሀገር ደረጃ ቆሌ ቢስ ነች። ኤርትራ ማለት ቆሌ ቢስ፣ ጥላ የሌላት እዛም ጥላ የሌላት ኖው አንበሬላ

አይከብድም ሁሉ ነገር ታውቃል። የለም ቂጥ አውቀዋለሁ። ጥቁር ነው ትላል። የእንትና ጥቁር አራት ፀጉር አለው ትላል። የእንትናስ ያሱ ድምዱል ነው ትላል። አይ ልክ ነው። ልቃ ና ከሁሉ ገንዘብ ለእሷ የምትሰጧትን ለእሷ የምትሰጧትን ፍቅር ለምን ለወታደራችሁ አታደርጉትም? በጣም ባለጌዎች ናቸው። ወታደር ይታዘባል። ነገ ጠዋት ለሚያመጣው ድል ፎሪን ላይ ላላችሁ ፎሪን ላይ ላላችሁ፣ ለሷ የምሰጧትን ብር ለምን ለሀገር አሰጡ? ለምን ለእንትና አሰጡ? እቺ ኩናማ የሚነፋት ቤታ የእሷም ፎቶ ለጥፉ። ኩናማ ኩናማ የሚነፋት የስ ዜጎች ወይም ደግሞ ወገን ክብር አይሰጣችሁ። ትናንትና ምን አደረግክልኝ ነው የሚደርቆ ላላችሁ ብዙ ነገር እናትና አባቶቻችሁን እያጠፋ እናንተ ግን እዚህ ጋር ሆናችሁ ቤተ ጌም አላት ስልሳ ሺህ ሰው ተሰብስባችሁ በቃ ለቤቲ ለማስደሰት በጣም ታሳዝናላችሁ። እቺ ቤቲ የምትባለው አንደኛ ነገር ታግላ ማታቅ ልጅ ነች። ወይዘወይ ቤቲ ማን የምትባል ልጅ አንዳ ልጅ ፋን ሆነ ምናምን የምትል ምንም ታሪክ የላት ምን የላት። እሷን የሚሸከሽካት አንድ አቅዋለሁ ኩናማ ነው። ኩናማንም ይሸከሽካት እሷል እግዚአብሔርንም ይሄ ሁሉ ገንዘብ ለሷ የምሰጧትን ለሷ የምሰጧትን ፍቅር ለምን ለወታደራችሁ አታርጉትም አይ በጣም ባለጌዎች ናችሁ ወታደርም ይታዘባል ነገ ጠዋት ለሚያመጣው ድል ፎሬን ላይ ላላችሁ ፎሬን ላይ ላላችሁ ዜጎች ወይም ደግሞ ወገን ክብር አይሰጣችሁ ትናንትና ምን አደረክልኝ ነው የሚደርኩ አላችሁ ብዙ ነገር እናትና አባቶቻችሁ በቲክቶክ የላክሽው ጥቁር በቲክቶክ ነው በቲክቶክ ነው በቲክቶክ ነው። ጉራጌ ፓንት አያውቅም። ጉራጌት ፓንት አያውቅም ወደ አዲስ አበባ ከመምጣቱ በፊት ሁሉንም አስወልቆ ቼክ ያደርጋል። ሚኪ ሁሉን ያውቃል። እሱ የረሳው ራሱን ብቻ ነው። እሱ ማያውቀው እራሱን ብቻ ነው እንጂ እያንዳንዱ ጉራጌ ፓንት አስወልቆ ቼክ አድርጎ በእንዝርት ነው በእንዝርት ቼክ አድርጎ ድንግላ ይሆኑ ኬካፕ አድርጎ ያንን ካለፉ ነው ወደ አዲስ አበባ የሚሸኘው ኒኪ። እሱም አያውቀው ራሱን ብቻ እሱ የሚያስታውሰው ከአንድ ከሀገር ቤት ደግሞ ከናዝሬት እንብ ያለችውን ሴት እሷን እየናፈቀ እዚሁ ድምዱም ዶሮ ሆኖ መቅረቱ ነሱ የሚያውቁ እዛ ሴት እሺ ጉራጌ እሺ አቤላሃል ደግሞ እንዲህ እያለ እኮ ነው የሚያወራው፣ ገስ ተረዱ እንጂ ምናምን እያለ ነው የሚያወራው። ገስ መቼ ነው የእናንተ የምታማስሉት? መቼ ነው ኤርትራን የምታማስሉት? ወጥ ወጥ ለመጣት ደግሞ አታክልት ሊኖር ይገባል፣ ሽንኩርት ሊኖር ይገባል፣ ዘይት ሊኖር ይገባል። ቆልቋት ራሱ መቼ ነው መግለቅ ነው? እሺ ወጡን ተወው። የለም ዘይት የለ፣ ሽንኩርት የለ፣ ቲማቲም የለ። አስባችሁ ነው የምትኖሩት። ዶክተር አብይ አንድ ጊዜ ሎካሉን ወደ መቀሌ ወደ ይቅርታ ወደ እንትን ላይ ወደ ኤርትራ ተጠራ ሎካሉ እንዳለ ማለት ነው፣ ግብዣ ተብሎ። ለምን ዶክተር ኢሳያስ ሲመጣ እንደዛ ድልቅ ብሏል ህዝብ ለክብር የተቀበለው። ከዛ ኢሳያስን በተራው ጋበዘ ማለት የኢትዮጵያ ሎካል ከዛ እንጀራ ቁርጥ ምናምን ብሎ ከአዲስ አበባ ነው ይዘውት ሄዱት። እንጀራው ራሱ የጤፍ እንጀራው አንድ ዙር ሎካሉ እንዳነሳ እንጀራ አለቀ። ግን እንጀራ አለቀ። ኢሳያስ ቢደውል እንጀራ የለም አሉት ሴቶቹ። ኬት ያምጡ ሀብሲ የሚለ ናለቀ ለቀ ዩ ምናምን አለች ሚስቱ ማለት ነው። ከዛ ሲሸውዳቸው ሎካሎቹ ይህም የሀገራችን ባለው ብሎ ቁልቋል ፊታችሁ አምጥቶ ድፍት እያጠባችሁ ላችሁ

ሙሰሎኒ አቶ ሰው የጣለው ሲጋራ ከመንገድ ላይ ተነሳችሁ። ምክንያቱም የኛ ወጥ እያማሰሉ በቃ የኛ ላይፍ እየኖሩ ኖሩ። እኛ ስመጣ አንዳንድ ጊዜ ሄለን ሰማ ምን ይለዋል ዛሬ ስድስት ሰዓት ላይ ዜና ይለኛል። እኔ እኮ ኢትዮጵያ ቴሌቪዥን መስማ ካቆንኩ ከኢትዮጵያ ከመውጣቴ በፊት ነው። ግን ከኢትዮጵያ ከመውጣቴ እነሱ ዘንድሮም ኢትዮጵያ ቴሌቪዥን ዜና እየሰሙ ይነግሩኛል። እኔ ስመጣ ከዛ ስጠጣ በዛ ላይ እንድንወያይ ይፈልጋሉ። ግን በዛ ላይ እንድንወያይ ይፈልጋሉ በጣም ዘመድ የዘንድሮ የሚያርጋኝን ዘፈን እንዴት ነው የምትደብቁ? የምትሰማውላ ማለት ነው እንዴ፣ በጥፍር ቀለም እንደዚህ እያይጣበቃችሁ እስቲ ከተተና የትዝ ታዩ ሁሉ መጻዩ እያልክ የኢትዮጵያን ዘፈን እኮ ከሰማ ትቀጣለ። በየቡና ቤት በየቡና ቤት ስትሰሙ ትቀጣላችሁ። ግን ከጣት አዋጣችሁ ትከፍሉ ነበር የኢትዮጵያን ዘፈን ከመስማታችሁ ከጉጉታችሁ የተነሳ ውሸት ነው። አንድ ሰው መቶ ብር ይቀጣል። አንድ ቡና ቤት የአማርኛ ዘፈን ከተሰማ ግን ሲመጡ ቅጣቱን ይከፍላሉ። ያ በትዝታም በስሜትም በምንም ያላችሁት ኢትዮጵያ እንደዚህ ሚዲያ ላይ የሚያንጨረጭራችሁ ካሁን በኋላ እንደማትገቡ ስለምታውቁ ክፉ አልመደሽኝ የሚል ዘፈን ነው ለኢትዮጵያ ያላችሁ። ክፉ አልመደሽኝ፣ ክፉ አልመደሽኝ። መውደድ ቅጣት ነው ወይ? ያ እንደዚህ በሉ፣ ትዝታ ሲመጣባችሁ በሉ። እሺ፣ ዚኩሉ እንዱ እሺ ያ የለም አባካ እንግዲህ ኢትዮጵያ ብቻ አይንከፈትኩ፣ እኛም ነቅትን አይንከፍትን። እንዴ ያኔ ነበረ እንደ ሰው ሰዎችን የምናይ ጊዜ። ያኔ ቻንስ አልመለጣችሁ። አሁንማ እኛም ገግበን፣ እኛም እኛም በደው ሆነን፣ እኛም ደድበን በሀገር ጉዳይ ላይ